ም የአይቴክ ተከታታዮች እንኳን ደህና መጣችሁ? ዛሬ የምናየው ሮቦት ከተራ ማሽን በላይ የሆነ እሱም በዋን ኤክስ ቴክኖሎጂ የተሰራው ኤንኢኦ ሂዩማኖይድ ሮቦት ነው ቤታችንን ሊያስተዳድር ሊያግዝና ሊያጽናን የመጣው ይህ አዲስ ፍጡር ምን ያህል ለውጥ ያመጣል ዛሬ ዲዛይኑ ለቤት ተስማሚ ነው ወይ ምን አይነት ስራዎችን ይሰራል ዋጋውስ ምን ያህል ነው አቅርቦቱስ ምን ይመስላል የሚለውን እናያለን የዋን ኤክስ ቴክኖሎጂ ኩባንያ ለቤት ውስጥ አገልግሎት በማሰብ የሰራው ሰብአዊ ሮቦት ነው። ከሌሎች ለፋብሪካ ከተሰሩ ሮቦቶች የሚለየው ዲዛይኑ ለሰው ምቹና አሳማኝ እንደሆን መደረጉ ነው። ይሄ ኤንኢኦ ሮቦት 1.68 ሜትር ቁመትና 30 ኪሎ ግራም አካባቢ ይመዝናል። ሮቦቱ ለስላሳ በሆኑ በስሪዲ የታተመ ጨርቅ ወይም ኒትሱት በሚሉት ተሸፍኗል። ይህም በቤት ውስጥ ከልጆች ጋር ከአረጋውያን ጋር ሲኖር ደህንነቱን ከፍ ያደርገዋል ማለት ነው። እና ይሄ ሮቦት በጆሮ አካባቢ ያሉት ብርሃን የሚሰጡ ቀለበቶች የሚመስሉ ነገሮች አሉት። እና ይህም የሚያሳየው የሮቦቱን ሁኔታ ያሳያል። ለምሳሌ ቻርጅ እያደረገ ከሆነ ምናምን ያሳያል ማለት ነው። ይህ ሮቦት ላርጅ ላንጎች ሞዴል በመታገዝ ከሰዎች ጋር በተፈጥሯዊ ቋንቋ መነጋገር ይችላል። ጥያቄዎችን ይመልሳል። ቀልድ ያወራል እና በዙሪያው ያሉ ያለውን ዓለም በካሜራዎች ተመልክቶ ይገነዘባል። ላይክ አሁን ለምሳሌ ሰው እያናገረው በጀርባው ቢዞር ሮቦቱ ወደ ጀርባ ይዞራል ማለት ነው። ሰውየውን እየተከታተለ ትራክ ያደረጋል። ሞሽን ትራኪንግ ስላለው ሞሽን ትራክ እያደረገ እየተከተለ ያያል ማለት ነው። ኒዮ ልክ እንደ ሰው ልጅ ስሙዝ የሆነ እንቅስቃሴ ነው የሚያደርገው። ማለትም ፍሌክሰብል ነው ልክ ሌላ ሮቦቶች እንደ ኢንዱስትሪ ያለ ሮቦቶች የሆነ ድርቅ ያለ እንቅስቃሴ አይደለም ያለው። ኒዮ የተለያዩ ነገሮችን መስራት ይችላል። ከነዚህም ውስጥ መራመድ፣ እቃዎችን ከመሬት ላይ ማንሳት እና ይህንንም ሲያደርግ ልክ እንደ ሰው ልጅ ቀስ ብሎ ጎንበስ ብሎ እቃ ማንሳት ይችላል ማለት ነው እና የተለያዩ ነገሮችን እያጸዳል፣ እቃ ያጥባል እና ይሄ ሮቦት ከፍተኛ ፍጥነቱ 62 ሜትር ነው ማለትም ወደ 10 ኪሎ ሜትር በሰዓት ነው ማለት ነው። እና በተጨማሪም ኒዮ አንድ 8 ኪሎ ግራም የሚያህል በአንድ እጁ የመያዝ ብቃት አለው። ነገሮችን ማስተካከል የቤት እቃዎችን ማቅረብ ይችላል ማለት ነው። ልክ ጠረጴዛ ላይ ቁጭ ብላችሁ ውሃ ምናምን ብትጠይቁት ይዞ ይመጣል ማለት ነው። ልክ እንደ ቤት ሰራተኛ እና የተሰራበት የእጆቹ መንገድ የተለያየ እቃዎችን በትክክል ለመያዝ ያስችለዋል። አይቸገርም ማለት ነው እንደ ሌላ ሮቦቶች። ኒዮ በአንድ ቻርጅ እስከ አራት ሰዓት ድረስ ይሰራል እና ሲያልቅ በራሱ ሄዶ ቻርጅ ራሱን ያደርጋል ማለት ነው። እናንተ ቻርጅ በሰዓቱን ጠብቃችሁ ቻርጅ ማድረግ አይጠበቅባችሁም። ይህ ሮቦት የተሰራው የተለያየ ይሄ ለስላስ የሆኑ ፋብሪኮችን ልብሶችን ከላዩ ላይ ስለተደረገለት ቦዲው ሰውን አይጎዳም ማለት ነው። ኖርማል ከሰው ጋር የሆነ ተች ቢኖረው ያንን ሰው አይጎዳም ማለት ነው። ይህን ሮቦት ለየት የሚያደርገው ከሌላ ሮቦቶች ለየት የሚያደርገው ነገር ቢኖር ይህ ሮቦት የተሰራው ለተጠቃሚዎች፣ ለቤት ውስጥ ታስቦ ነው። ቤት ውስጥ የተለያዩ ስራዎችን እንዲያግዝ ተደርጎ ነው እየተሰራው የሰው ልጅ የማያሸማቀቅ ለስላሳ እና እንደ ቤተሰብ ተስማሚ እንዲሆን መደረጉ ትልቅ ለውጥ ነው ተብሎ ይታሰባል። ከሌላ ተመሳሳይ ሮቦቶች ማለት ነው እና እየተባለ ያለው ይሄ ሮቦት በዋን ኤክስ ሰራተኞች በቨርቹዋል ሪያልቲ መቆጣጠር ይችላሉ። ማለትም እስኪላመድ ድረስ ማለት ነው አዳፕት እስኪያደረግ ድረስ ስራዎችን ያልተጠበቁ ችግሮችን ወዲያውኑ እንዲፈታ ያስችለዋል ማለት ነው። ኒዮ ከሚሰበስቡት መረጃ ተጠቅሞ በየጊዜው የሶፍትዌር ማሻሻያ ያደርጋል። ማለትም አዳብት ያደርጋል ነገሮችን ያህል ከዛ በኋላ ያን ነገር ይሰለጥናል ማለት ነው፣ ልክ እንደ ሰው ልጅ እና ይህ ኒዮ ዋጋው ስንት ነው? ነው ወደ ወሳኙ ጥያቄ ስንመጣ ይሄ ኒዮ ለማግኘት ይህንን ሮቦት ቤታችሁ ለማምጣት ምን ያህል ዋጋ ነው ያለው ብለን ስናይ በድረገጻቸው እንደተለቀቀው ከሆነ የሮቦት በቅድመ ትዕዛዝ ማለትም ሙሉ ፕሪ ኦርደር ተደርጎ 20 ሺህ የአሜሪካን ዶላር ይሸጣል። አስቡት እንግዲህ 20 ሺህ። እንዲሁም ዋን ኤክስ ሌላ አማራጭ አንጥቷል። ማለትም በወራዊ ልክ እንደ ቤት የኪራይ ክፍያ ትከፍላላችሁ። ይህም 499 ዶላር ተከፍሎ ሊገኝ ይችላል፣ በየወሩ ማለት ነው። ሶ ኒዮን እንደ ሬንታልም ሙሉ ግዢም መግዛት ይቻላል ማለት ነው። እንደተባለው ከሆነ አቅርቦቱ የሚጀምረው በ2026 በዩናይትድ ስቴትስ ሲሆን ወደ ሌሎች አገራት ደግሞ ለመሰራጨት በ2027 ይስፋፋል ተብሎ ይታሰባል። ይህ የሮቦቲክስ ዓለም ወደ ቤታችን የሚያመጣ ትልቅ ምዕራፍ ነው ብዬ አስባለሁ። ዋጋው በጣም ከፍተኛ ቢሆንም የቤት ውስጥ ረዳት የመሆን እና የሰው ልጅ ሕይወት የማቅለል አቅሙ አስገራሚ ነው። ለወደፊት ርካሽ ሲሆን በብዙ አለማት እንደምናየው እገምታለሁ። ስለዚህ ይህ ሮቦት ትልቅ ደረጃ ላይ ይደርሳል ወይስ እንደ ሀሳብ ሆኖ ይቀራል የሚለውን እስኪ ሀሳባችሁን ኮመንት መስጫው ላይ ጻፉልኝ። ቪዲዮውን ላይክ ስላደረጋችሁ፣ ቻናላችንን ሰብስክራይብ ስላደረጋችሁ ከልብ አመሰግናለሁ። በሚቀጥሉት ጊዜ በአዲስ የቴክኖሎጂ ግምገማ እስክንገናኝ ድረስ ቸር ሰንብቱ።